ሰላም ጤና ይስጥልኝ። እንዴት ናችሁ? እንዴት ከረማችሁ? ወደ ቻናሌ ቤተሰቦች ሰላማችሁ እየብዛልኝ ላይክ፣ ሰብስክራይብ፣ ዱን ሼር በማድረግ አበረታቱኝ እያልኩኝ ባለፈው ሳምንት ዘዋጁም ለጥቅም በሚል አቅርቤ የነበረው የቱርክ ሙሰልሰል ነበረ። ታዲያ ዛሬ ደግሞ ዘዋጁም ለጥቅም ክፍል አምስትን ይዤ መጥቻለሁኝ። ፍቱን ወደ ጃንታኪን ቤተሰቦች ጋር ሄዳ ያለው ሁኔታ እየተነገረቻቸው ነበር። ታዲያ የጃንተኪን እናትም ስለ ቤተሰቦቿ ስትጠይቃት ቤተሰብ እንደሌላትና የቲም እንደሆነች ስትነግራት ነበረ፣ ጅዶ አያቱ ማለት ነው በር ላይ ቆመው እያዳመጡ ነበር እሷ ስትናገር። ታዲያ የጃንተኪን እናት ሀብታምና ያላቸው ስለሆኑ ዝቅተኛ አድርገው እየተመለከቷት ነበር። ወዲያውን ገብተው ሰላም ካሏት በኋላ ከጃን ጋር እንዴት ተገናኘሽ ብለው ይጠይቋታል። ታዲያ እሷም አጋጣሚ ሆኖ በሙኒዚየም ሰያእስ መኪና ውስጥ እንደተዋወቁና እና በህይወት የምኞት የነበረ እሱን ለማየት ግን ሆነና እዚህ ደረስን በማለት ትነግራቸዋለች። ታዲያ የቀረበላትን ምግብም እየበላች ነበረ። በህይወትሽ በሊሞዚን መኪና ተቀምጥሽ አታቂም እንዴ ብላም የጃንተ ኪንናት ትጠይቃታለች። በጭራሽ በማለት አሁን አንቺ መጀመሪያ ስትመጪ ንሙዚ መኪና ነበረች ወይ በማለትም አያትየዋ ለልጃቸው ሚስት ይናገራሉ። ታዲያ አሜ ተው እንጂ እንደዚህ አትበለኝ በማለት የጃንተ ኪንናትም ትገላምጣቸዋለች። ታዲያ ፍቱንም በወቅቱ እሱን ሳገኝ በጣም ተደስቼ ነበረ እናም ህልም መስሎ የነበር በማለት ነበረ እየነገረቻችሁ ያላችሁ። ወደዛውም ደግሞ ምግቧን እየበላች ነበርና ጃን ደግሞ እሱ ወደዛ ቤት መሄድ እንደሌለባትና የእናቱን ነገር ስለሚያውቅ ተከትሏት እዛ ቤት ሄጃለሁ ብላ ስልክ ዘግታበት ነበር ስልክ ሲደውልላት። እናም ወዲያው ተከትሏት ይሄዳል። ሰላም ብሎ ከገባ በኋላ እናቱንም ሰላም ካለ በኋላ ምንዋላ፣ ይህም ልጄ ይህን ሰሞን ደግሞ ጠፍተሃል፣ ለቤቱ እንኳን ብቅ ያልክበት ብለው እሳቸውም ይቀበሉታል። እናቱም እንኳን ደህና መጣህ ልጄ በማለት ትቀበለዋለች። ፍቱን ታዲያ የያዘችው ምግብ ቁጭ አድርጋ ብድግ ብላ፣ ታዲያ አባቱም ስለሚመጣ ቁጭ በል ሲሉት፣ እኔ አልቀመጥም የአባቴን አይን ማየት አልፈልግም በማለት፣ አያቱ ደግሞ እኔ ስንት ጊዜ እንደና ለማየት ናፍቄያለሁ እኮ እና ቁጭ በል ትንሽ እንኳን በማለት ይናገሩታል። ታዲያ ስራ አለብኝ መውጣት አለብኝ ብሎም ሲላቸው በአሁኑ ሰዓት ምን አይነት ስራ ነው ተቀመጥ ብለው ሲያስገድዱት እናትየዋም ትቆጣለች። እሱም እሱም ሌላ ጊዜ መጣለሁኝ በማለት ነይ ቅደሜ ይላታል ፍቱንን። እሷም ጅዱዋን ተሰናብታ ታዲያ በጣም አመሰግናለሁ ደናደሩ ደሩ ስትልም እናትየዋ ብዙም ባይዋጥላትም የጃንታኪን አያት ግን ደና ደር የኔ ልጅ ብለዋታል። ታዲያም ተከታትለው ይወጣል። ለምንድን ነው እንደዚህ በፍጥነት ይዟት ይወጣው እኛ ማወቅ የለብንም ወይ ብላ እናቱም ለያቱ ትናገራለች። ታዲያ አባቱም በር ላይ ነበረ በቤት ውስጥ የምትሰራው በር ከፍታላቸው እቃቸውን እየተቀበለ ሳለ ጃንና ፍቱንም ሊወጡ ሲሉ ይገናኛሉ። ታዲያ ከአባቱ ጋር የሆነ ነገር ባይታወቅም አይን ላይን ይተያያሉ። ፍቱንም የጃንን አባት አይን ላይኑን አይታ ፈገግ በማለት ወደፊት እንድትቀድም ባይኑ ይጠቅሳታል ጃን እሷም ጥላ ትወጣለች። ታዲያ አባቱን በትካዜ የቆመው ነበር በር ላይ። ጃንተኪንም ተኪንም ፍቱንን ይዞ እየሄዱ እያለ ቤተሰቦችን ለምንድነው እንደዚህ የምታደርገው? አያትህ ደግሞ ጥሩ ሰው ናቸው፣ ማውራትና መጫወት ይወዳሉ በማለት ታዲያ ቁጭ ብለህ ብታወራው ምን አለበት? ደግሞም እናትህም ለልብ ቅርብ ናት፣ ለሰው ቅርብ ናት በማለት ፈገግ በማለት እያወራችሁ ነበረ ደግሞ በር ላይ እየተገጣጠም ነው አባት ሊሆን ይችላል በማለትም ስትነግረው፣ ታዲያ እኔ ቤተሰቦቼ ቢኖሩ ኖሮ በህይወት የአንድ ቀንም እንዲከፉ አላደርጋቸውም ነበረ። ለምንድን ነው አንተ እንደዚህ የምታደርገው በማለትም ስትለው፣ እሱ ደግሞ በመናደድ ከመኪናው እንድትወርድለት መኪናውን አቁሞ ውረጅ ይላታል። ታዲያ እንደዚህ መሆን የለብህም፣ ነገ ለጸጸት ነው። ደግሞ ቤተሰቦችህን እንዲከፉ ማድረግ የለብህም በማለት ነበር እሷም የጃን አባትም ከገቡ በኋላ እናቱም ከስንት ጊዜ በኋላ ሊጠይቀን ቢመጣ እንዴት ፊት ክን ታዞርበታለህ በማለት አባቱን ይቆጣሉ። ሌላው ቢቀር ልጅቷ ራሱ ቤተሰብ የላትም የት እናት ብለው አያትየውም ይናገራሉ። ጥሩኗ አማት በአማት አይጨነቅም ጃን በማለት አባትየውም ታዲያ ለልጅህ ጥሯ ሰርግ መደገስ አለብህ እሱ ታዋቂ ነው፣ ስንት ህዝብ ይወደዋል። ታዲያ ልጅህ እንደዚህ በትንሽ ነገር መሆን የለበትም ብላም እሷም እናትየዋም ትቆጣለች። ታዲያ ሁሉም ጥለው ሲወጡ አያትየውም በንግግሯ ስለተናደዱ ጥለው ተነስተዋል። ታዲያ አትናደድ አያቴ በማለት እሷም ትናገራለች። አባትየውም ጥሎ ሲወጣ ልጅቷ ገና አግባ ከመርገጡ ቤተሰቡን እያመሰችው ነው በማለት እሷም ትናደዳለች። ታዲያ ለአባትየውም አያትየው እኛ መርዳት አለብኝ ልጅቷ ቤተሰብ የላትም የቲም ናት ብለው ሲናገሩ ነበረ። ጃንም ታዲያ መንገድ ላይ ጥሏት ከመጣ በኋላ ስትቆይበት በትበግ ላይ ወጣ ገባ እያለ በር ላይ ወዴት የሽነው ነው አሳሰብሽን ደግሞ በማለት ይጨነቶን መንገድ ላይ ጥሏት ከመጣ በኋላ ወደ ቤት ለመድረስ በጣም ሩቅ ስለሆነ እስካሁን አልተመለሰችም። ነገር ግን ላይም ሲጠብቃት ከቆየ በኋላ በርቀት ሲያት ሮጦ ሲገባ በሩ ላይ ይወርቃል። እንደምንም ብሎ ሮጦ ገብቶ በሩን ይዘጋል። ታዲያ ፈቱንም በሩን ከፍታ ትገባለች። ያው አልጠበቅሽም፣ እኔ አላስብኩም ለማለት ይመስል ገብቶ ቤት ውስጥ ታዲያ ቀስ ብሎም እያያት ነበረ። እሷ ወደ መኝታ ክፍሏ ወጥታ በንዴት ልብሷንም ውርውር አድርጋ ወደ መብራቱን አብርታ ፎቶውን ስታየ ቤተሰቦቿ ያኔ የተሰበረ ፎቶ አልበቡን አሰርቶ መልሶ ከትራሷ ጋር አስቀምጦላት ነበረ። ታዲያ ይህ ነገር ተሰብሮ አልነበረም እንዴ በማለት ይዛ ፍቱንም ተታኛችበት ተንቅልፏ ብድግ ስትል የሰርጉን ቀሚስና ያን ታገብኛለሽ የሚል ቃላቱን እያሰማች ላገባችል ይህን ሰውዬ በቃ አልፈልግም በማለት ተነስታ ከቤት ውስጥ ትወጣለች። በሻንጣ ልብሷን ካደረገች በኋላ ፍቱንም ታዲያ ጃን በተኛበት ጥላው ሄዳ ነበረ። ጓደኞቿን ጋር ስትሄድ በርያን ኳኳች። ሊዛ አንድ አህመድ ያልጠራ ነበር። ወደውም አምደን ጉምና በር ክፈትላት ፍቱን መሰለችን ብለው ተሯርጦ በር ሲከፍቱ እቃ ይዘዋት ሲያው እነሱም እነሱ የደነገጡ ታዲያ፣ በጠዋትስ እንዴት ልመጣሽ ብለው በዚህ ሰዓት እንዴት ተነሳሽ በማለት ይጠይቋታል። እሷን ታዲያ ዛሬ እኮ የሰርግሽ ቀን ነው ሲሏት የምን ሰርግ በመጨረሻውን ከእንቅልፍ የነቃው በመጀመሪያ ሲጠይቀኝሽ ብዬ ተስማምቼ ነበር። አሁን ግን ማግባት የለብኝ የምሰርግ ነው በማለት ለጓደኞቿ ተነግራቸዋል። ጓደኞቿን ታዲያ ባለፈው ቤት እንደተከራዩ እና መምጣት ከፈለገች እሷ ጋር እንድትመጣ ነግረዋት ነበር። ታዲያ ወረቀትም ጽፋ አስቀምጣለን ነበረ። ጃን ተነስቶ ርጁን ሲከፍት ወረቀት የተጻፈ ያያል። እኔ ቤትች ሄጃ ቤትም ጥዬ ወጥቻለሁ። ካሁን በኋላ በህይወታችን እንድንገናኝ አልፈልግም። በቃ አውቅቷል። እዚህ ጋ በማለት የጻፈችለትን ትንሽዬ ደብዳቤ ያዋል። ታዲያ ጓደኞቿም እንደዚህ መሆን የለበትም ዛሬ ሰርግሽ ቀን ነው እንዲ ተባል አህመድ አህመድ። ታዲያ ስልኳን የሚቀበልና ቆይ አንድ ጊዜ ላውራው በማለት ይወስዳል። ታዲያ ለጃንታኪን ደውልና ያለውን ነገር ሲነግረው የተባባሉትንም ባይታወቅ ቶሎ ብሎ ጃንታኪን ወደዚህ እየመጣ ነው። እንዴት ሊያውቅ ቻለ ዚህ መሆኔን ስትልም፣ እሱ እኮ የታወቀ ነው። ስለዚህ ሁሉም ሰው ይነግረዋል ሙሽራህ እዚህ አየናት ብለው ይነግሩታል። በማለት ቶሎ በሉ ተዝ ቤት እንውጣ በማለት ወደ ታክሲ ውስጥ ያስገቧታል። አይኗንም ታዲያ ወደ ውስጥ ተኝ እንደያይሽ መንገድ ላይ በማለት ታዲያ መጣ መጣ ራሽን ወደ ታች አድርጊ እንዳያሽ በማለት ሹፌሩም ታዲያ የላድርሳችሁ ሲሉ እየደረስ እነግርሃለን ቀጥ ብለህ ንዳ በማለት ታዲያ ቀስ ብሎ በጆሮም ወዴት እንደሆነ ይነግረውና ከዛ እኔ አሁን ብነግርሃለው ቀጥ ብለህ ንዳ አንተ ብቻ በማለት ጮክ ብሎ ይና ታዲያ ፊቷንም ሰው እንዳይ ሸፉኛት ይላል። ተታቅጆ ተወርደች በኋላ ሸፍኖ የወሰዷት እያለ በቃ ግለጡኝ ብላ ሳይኗ ልብሱን ስትገልጠው እዛው መልሰው ነበር የመለሷት ታዲያ አናድም እዛው ቆማ ነበር። በሉ ያዟት እናስገቡ ብላ ይዟት ያስገባሉ። ታዲያ ቤትም ከገባች በኋላ ሙሽራ እኮ እንደዚህ ነው የመጀመሪያ ጊዜ ያስፈራል፣ ገና መፍራት የለብሽም በማለት እኔማ ያላገባም ብላ ስትነግራትም አንቺ እየቀለሽ ነው እንዴ? ቀኑን ቆርጠን ሰርጉን ከደገስን በኋላ ጋዜጠኞቹንም ተነገርን በኋላ ማን ልታዋርጅ ነው በማለት አናዲካኑም ትቆጣታለች። ታዲያ ጓደኞቿም እሷኮ ቶሎ ስለምትናደድ እንጂ ልቧ ነጭ ነው ይሉሉ። ከዚያን እኛ ራሱ እንደዛ አድርገናት አሁን እኮ ይቅርብላል አመድም እኛንም እንኳን ሰምታ ይቅር ብላናለች በማለት ሊነገሩ ሲሉ ካፋቸው ይመልሱታል። እሱም ታዲያ ዞር ብሎ እናንተ ናችሁ እንዴ ቤቷን የሸጣችሁት ለማለት አስቦ ነበር። ወዲያውም ሰው እንደሚፈልገው ሲጠራ አጥሏቸው ይሄዳል። ዞር ብሎም ያያቸዋል። ገና ብዙ ጊዜ እንገናኛለን በማለት ሊዛና አመትም ይነግሩታል። ታዲያ ምን ሆኖ ነው እንደዚህ የሚያየን በማለትም ሊዛ ግን አደነቅኩት። በቴሌቪዥን ብቻ ነበር የማየው። አሁን ግን በአካል ሳየው በጣም ቆንጆ ነው። ፍቱን ጓደኛዬ ጎበዝ እንዴት አርገሽ ነው ያጠልመሽው? በማለት ሊዛም ፈዛ ስትቀር አመድ አይናይኗን አይቷ ተመለሽ እንጂ ምን እየሆንሽ ነው? በማለት ይዟት ይሄዳል። ታዲያ ቤተሰቦቹም የጃን ቤተሰቦች እናቱ ለባብሳ ታሲን የሚባለው አባቱን እየጠራች ወደ ሰርጉ ለመሄድ ታዲያ የአባቱም ጋዜጣ እያነበበ ከግቢ ውስጥ ነበረ። ስታየው እንዴት አልተዘጋጀህም? ብላ እናትየዋን ትጮኋለች። እኔ ታዲያ የማላቃትን ልጅ ሲያገባ ለራሴ ደስተኛ ሆኝ መሰለህ እንዴ? ግን ደግሞ ከጎኑ መሆን አለብን። በአሁኑ ሰዓት ተጎኑ መገኘት አለብን። ተነስ፣ ፎቶም ትነሳለህ ጋዜጠኞች የሚውህ በማለት ብትቆጣውም መልስ አልሰጣትም። ግን እሷ በጣም በንዴት እየተቆጣች ነበር። ታዲያ አያቱ ደግሞ ለባብሰው ሰው እየጠበቁ ነበረ፣ መዲሃ ቶሎ ቤንሄድ በማለት ይጠራሉ። የጃን አባት ግን ጋዜጣውን እያነበበ መልስ እንኳን አልሰጣትም ነበር። እየተናደደች ካማቷ ጋር ወጣ። ታዲያ ወደ ሰርጉ ይሄዳሉ። ረፊፍም ሙራድ ጓደኛውም በሰርጉ ላይ ተገኝተዋል። ረፊፍ ዝግጅቱ ላይ ጉድጉድ እያለች ነበረ፣ እና በደንብ አስተናግዱ በማለት እየተናገረች ስለ ጓደኛው ስለ ቶሊንም እየጠየቀች ነበረ። ታዲያ የልብስ ቤት ሊዘጋባትም እንደሆነ ጥሩ ስራም እንደ አልሆነ ይነግሯታል። በጣም ታሳዝናለች፣ ለፍታ ለፍታ በማለትም ታዲያ ሙራድ መጥቶ ዛሬ እንዴት አምሮብሻል ይላታል። እሷም ዞር ብላ አይታው ቦታም አልሰጠችው፣ ምክንያቱም ከእሷ ጋር በሚሆን ሰዓት ሌሎች ሴቶችን ስለሚያይ አሁን ላይ ልቧ ወደ ጃን ነበረ። ጃን ደግሞ ፍቱንን እንግዲህ መርጦ አግብቷታል። ታዲያ ሙራድም የሆነ ነገር እንጠጣ ናይ በማለት እጇን ይዞ ወደ አንድ ቦታ ከወሰዳት በኋላ እንደዚህ ስትሆኝ ማየት አልፈልግም፣ አኩርፈሻል አደለ ስስቂ ነው የሚያምርብሽ ይላታል። ታዲያ ይቅርታ ረግሽልኝ አይደለ በማለት ሲጠይቃትም ታጠገቡ ይቅርታ ርግልኝ ብላ ትቃው ትሄዳለች። ታዲያ ወደ ጃን ክፍል ገብታ ፊፍም እንዴት ነው ዛሬ? እኔ ግን በራስ የነበር ማልበስ የነበረብኝ ይሄ እኮ ለአንድ ቀን ብቻ ነው በማለት ትለዋለች። ምን ነው ልብስ ያላማረሽ? ሞይችላት በጣም ያምርብሃል፣ ግን ደግሞ እኔ ባለብስ ኖሮ ደስ ይለኝ ነበር በማለት እናስስ፣ ስለ ሰርጉ ምንድን ልብህ ያሰበ ስትለው እኔ እንጃ፣ አሁን ገና ወደፊት ነው። እንግዲህ ሁሉ ነገር ይቀየራል እኮ ትዳር ስያዝ እያለችም ስጠይቀው በትክክል አዎ፣ እና ያለን ወደፊት በማለት መልሶላ። ቀደም ብሎ ሙራድን ስለምትወድ ጃን ተቀይሞ በእሷ የተነሳ ነው ፍቱንን የውሸት ጋብቻ ሊያገባት የፈለገው። በዛ ላይ ደግሞ ጋዜጠኞቹ ስላስቸገሩት በሄደበት ቦታ እየጠየቁት ለዛም ነበረ ጋዜጠኞቹም ሆነ ሌሎች ሰዎች ጥያቄያቸውን ያቆማሉ በሚል ፍቱን ጋራ ሊጋቡ የወሰኑት ታዲያ፣ ረፊፍ አሁን ሊያገባ ሲል እንደገና ወደ እሱ እየተጠጋች ታዲያ ልለብስ ነው ውጭልኝም ብሎ ሲላት ልትወጣ ስትል እናቱ ትመጣለች። እንዴት ነሽ ረፊፍ ብላ ሰላምታ ከተለዋወጡ በኋላ ልጄ እንዴት ነ ብላም ዘዛሬው ቀን እንደ እንግዳ ተጠርቼ መጣሁ እንደዚህ በስቶሎ ሊጋቡ የወሰኑበት ምክንያት ብቻ ነው ያልገባኝ በማለት ስናደዳ፣ ያሱም እናቴ ምን እያወራሽ ነው ብሎ ጥሏቸው ይወጣል። ውጭ ላይ የተደረደረው ውጭ ሰፈር ለሰፈር ሰው ለችግረኛ እንደሚሰጥ አይነት ነገር ነው። ለምንድን ነው የሆነ ነገር የሚያዘጋጁት? መጠጥ ምናምን ሁሉም የለም ብላ እናትየዋም ትናደዳለች። ረፊፍ ደግሞ ትስቃለች። እኔ ታዲያ ደና የሚሰሩበት ምግብ የሚያዘጋጁበት ድርጅት ጋራ አዘጋጅና አነጋገር ነበረ፣ ግን ደግሞ እነሱ በቶሎም ስለዘጋጁት እንደገና ደግሞ እኛ አዘጋጅተነዋል ብለው ዝግጅቱን እራሳቸው ስለጨረሱት በመሀል አልገባም ብዬ ተውኩት፣ በማለትም ለረፊፍ ነግራታ ታዲያ ምን ይደረግ ካሌ መዲሃ አክስቴ ምን ይደረግ እንግዲህ እንደሱ ሆኗል ሆኗል ስትላት፣ ረፊፍ ትላታለች አንቺ ብትሆኜ ነጭ ቀሚስ የለበሹ አንቺ ቆንጆ ነሽና አንቺ ነበረ ሰርገኛ ሆነሽ የምትታዩ በማለት ሁራ ሆነሽ የምትታዩ በማለትም የጃን እናት ትናገራል። ፀጉሯን እያስተካከለላት ነበረ። ታዲያ አናዲ ካኖም ቆጭ ብላ ነበረ። አናዲ እባክሽን ብቼን ተይኝ ለትንሽ ደቂቃ ስትላት፣ እኔ ግን አልጠፋም ትጠፋለ ብለሽ አስበሽ ከሆነ የሚሄድበትም የለኝም በማለት ትነግራታለ። ፍቱንም ታዲያ በራሷ ፍቱን ደኔዝ ዛሬ ሙሽራ ሆነሻ፣ ለካ እንደዚህ ነው በማለት የእናትና የቤተሰቦቿን ፎቶ እየተመለከተ ታዲያ ወይ እናትሽ ወይ አባትሽ የሉ፣ በዚህ ቀን በደስታሽ እያለች በሀሳቧ እያሰበች ነበረ። ውጭ ላይ ላይስ እንግዳውም ተሰብስቧል፣ ፎቶ አንሺው ጋዜጠኛ ሁሉ በተሰበሰበበት የጃን እናትም ወዲያና ወዲህ እየተንቆራጠጠች ነው እንግዶቿን እያስተናገደች። የጃን እናትም ታዲያ ረፊፍ ጓደኞቹ እናት አይደል ታውቂያታለች ሲለዋት ተረኛ አላውቃትም፣ አታጃን አሁን በቅርብ ጊዜ እንዳወቃት ነው የማውቀው በማለት ተነግራታለች። ይችን መሳይ ቆንጆ ትተህ አሁን ይችን የሆነች ነገር ከየት አመጣህብኝ? አይ ልጄ፣ በማለት እሷም ታዝና ናዲም ስልክ እያወራች ነበረ። ታዲያ ጃን ይመጣና ይች ልጅ የታለች ብሎ ሊጠይቃት ሲል ፍቱንም ከላይ ስትወርድ ያያት። ታዲያ ናዲም፣ ይኸው መጣችልህ፣ እኔ እንግዳውን ልይ፣ በማለት ጥላቸው ትወጣለች። አታስብ የተዋወኑን ውል ዛሬ እንፈጽመዋለን በማለት ስትነግረዋለች፣ ግን እሱ አለባበሷም ሆነ ሙሽርነቷ በጣም አምሮባት ስለነበረ የለበሰችው ልብስ ራሱ ፍዝዝ ብሎ ቀርቶ ነበር። ሲወጡም ሞቅ ያለ ጭብጨባ ተቀብለዋቸዋል። ረፊፍም በቅናት እየተቃጠለች ነበረ። ሙራድም ከጎኗ ሆኖ ፍቱን በጣም አምሮባት ነበረ። በጣም በጭብጨባ ተቀብሏቸው ተፈራርመው ከጨረሱም በኋላ ሊጨፍሩም ጭፋሪው ተጋብዘዋል። ሁለቱም ተያይዘው የጨፈሩ ሙሽሮቹ በደስታና በፈገግታ የተሞላው ደስ ባለ ሁኔታ ነበረ። የፍቱን ጓደኛ ሊዛና አምድም ለብሰው ዝንጥ ብለው መጥተው አብረዋት ነበሩ። ያ ጃን አባት ከቤት ውስጥ ሆኖ ወደዛና ድዜ ተንቆራት ታዲያ ጭፋሮ የተወዛወዙ እያለ ሙዚቃ እንዲቀየር ታስደርጋለች። ፍቱንም የሰርጌላት የባህላዊ ጭፋሮ ካልጨፈርኩ እንዴት ይሆናል በማለት ታዲያ ጃንም ሄዶ ሙዚቃውን አስቀይሮታል። ታዲያ የጃንም አያት ሙዚቃውን ሲሰሙ ይነሱና ይከቧቸዋል። ከዛ ሁሉንም አሁን ዙሪያቸውን ያሉት በሉኑኛም ጋር ጨፍሩ እያሉ ጓደኞቿን ተሰብስቦ የጨፈሩ ነበረ። እናቱ ግን አልተዋጠላትም። በጣም ተናዳለች። ተናደም ረፊፍና እንሄድ እዚህ ውስጥ ማኛ የለንበትም፣ በማለት አናዲም አፏን ይዛ ቆማ እያየቻቸው ነበረ። የዛሬው ቪዲዮ በዚህ አውቅቷል። ወደ ሽርሽር ቦታም ይዟት ሄዷል። ለጊዜው ቀጣይ ምን ይፈጠራል አብለን እናየዋለን። መልካም ቆይታ ይሆንላችሁ። ላይክ ሰብስክራይብ፣ እንዲሁም ኮሜንት አበረታቱኝ።